አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚህ ዕለት ከዘጠኙ ቅዱሳን አንዱ የሆኑት ከቂሳሪያ የመጡት አባ አሌፍ የረፍታቸው መታሰቢያ ነው። የአባ አሌፍ አባታቸው አውሎግሶን፣ እናታቸው አትናሲያ ይባላሉ። በመላከ እግዚአብሔር ብስራት እንደተወለዱ በደጋግ ክርስቲያን ወላጆቻቸው ትምህርትና ስርዓት እንዳደጉ ገድላቸው ይናገራል። ረጅሙ የገድላቸው ክፍል ከሌሎች ቅዱሳን አባቶች የተመሳሰለ ሆኖ በልዩነት የሚነሳው ጉዳይ አለ። ይኸውም አባ አሌፍ ወደ አባ እንጦንስ ገዳም መሄዳቸውና በገዳሙ ስርዓት መመንኮሳቸው ነው። የአገልግሎትና የተጋድሎ ሥራቸው ኢትዮጵያ መሆኗ ተገልጦላቸው ወደ አክሱም ከመጡ በኋላ በአባ ጳጉኒስ ገዳም ካገኟቸው ከሰብአቱ ጓደኞቻቸው ጋር በቤተ ቀጢን እየተማሩ ቆይተዋል። አባ አሌፍ በንጽጽር ራቅ ወዳለው ሰሜን ምስራቅ አካባቢ ገዳማቸውን የመሰረቱ ከተሰዓቱ ቅዱሳን አንዱ የሆኑ ቅዱስ አባት ናቸው። ጸሐፊያን ገዳማቸውን በተለያየ ስም ቢጠሩትም በአብዛኛው ጸሐፊያን የሚስማሙበት ደብረ ሃሌሉያ በመባል ይታወቃል። ገዳማቸው የተመሰረተው በአፄ ገብረ መስቀል ዘመነ መንግሥት ሲሆን ንጉሱ ራሳቸው በጻድቁ ስም እንደመሰረቱት ታሪኩ ያስረዳል። ቦታው የሚገኘው በቀድሞ አድዋ አውራጃ እንትጮ እንደሆነ መርጌታ መላኩ ፈለቀን ጠቅሰው ሰርግው ሀብለ ስላሴ ጽፈዋል። አድዋ አቅራቢያ እንደሆነና ከየሃ ደግሞ አምስት ኪሎ ሜትር ርቀት ላይ የሚገኝ መሆኑንም የጠቆሙ አሉ። አባ አሌፍ ገዳማቸው ወደሚገኝበት ቦታ ከመጡ በኋላ ብዙ ተአምራትን አድርገዋል። እስከ ዛሬ ድረስ የስማቸው መጠሪያ የሆኑ ውሃዎችን አፍልቀዋል። ቦታው በሐዘት የተባለ ከፍተኛ ተራራ ነበረውና በዚያ ይኖር የነበረን ታላቅ ዘንዶ ቢያማትቡበት ሞቶ ተገኝቷል። በተለያዩ ዕፅዋት የተከበበ የነበረውን ያንን አካባቢ ተመልክተውም ደብረ ማህው ብለው ቀርተውታል። ገዳማቸው በሚገኝበት ቦታ ለሰባ ዓመታት ያህል ከተጋደሉ በኋላ ብዙ ደቀ መዛሙርትን ካፈሩ በኋላ ከአምላካቸው ቃል ኪዳንን ተቀብለው አርፈዋል። የአባ አሌፍ ረፍታቸው መጋቢት 11 በዚች ዕለት ነው። ሰላም ለአሌፍ እንተቀደሳ በኪደቱ ለብሔራ ጋአዚ ብሔረ ፍልሰቱ አመፍልሰት ፍልሰቲ ይምፃ ምስለ ቅዱሳን ተሳእቱ ከመያፅናአኒ በአዚዝ ረድኤቱ ስመ ለበሲ ሀጥ ጸዋግ ሞቱ መጋቢት 11 የሚከበሩ አመታዊ የቅዱሳን በዓላት ቅዱስ ቴዎቄኖስ ሰማዕት፣ ቅዱስ ባሲሊዮስ ጳጳስና ሰማዕት፣ አበ ኤፍሬም ሰማዕት፣ አበ ኤልያስ ሰማዕት። የሁላቸውም ቅዱሳን በረከታቸው፣ ምልጃቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።